ሻሎም ሻሎም ቅዱሳን የአባተ ብሩካን በዓለም ዙሪያ እንዲሁም በአዋሳ ከተማ የምትገኙ ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ነቢይ አዲሱ ሞርካነኝ ከሲጂኤስ ቤተክርስቲያን ከፊታችን ባለው ግንቦት 17 ልዩ መንፈሳዊ የአምልኮ ድግስ አዘጋጅተንላችኋል። በዚህ ፕሮግራም ላይ ሁላችሁ መታችሁ እንድትካፈሉ ከኔ ጋር በጣም የተወደዱ የእግዚአብሔር ሰዎች ዘማሪያን የእግዚአብሔርን ቃል የሚያስተምሩ ልዩ ልዩ ጸጋ ያላቸው የእግዚአብሔር ሰዎች ተጋብዘዋል። ከኛ ጋር መታችሁ ጌታ እንድታመልኩ ዕለተ ይሁድ ከሰዓት ከአስር ሰዓት ጀምሮ በዚህ ስፍራ እንድትገኙ አሳስባለሁ። ሐዋሳ አሮጌ መናሪያ ወደ ካምፓስ በሚወስደው ኮብልስቶን ላይ መቶ ሜትር ገባ እንዳላችሁ መንገድ ላይ ታገኙናላችሁ። ሻለው ሻሎም ቅዱሳን፣ የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ይዤላችሁ የመጣሁት አዲስ ዜና፣ ከፊታችን ግንቦት 17 ዕለተ እሁድ ከቀኑ 10 ሰዓት እስከ ምሽት 2 ሰዓት የሚቆይ የመዝሙር ድግስ ስላለ በዕለት ሁለት የተለያዩ እንግዶች የተጋበዙ ስለሆነ ይሄን ጸጋ አብረን እንድንካፈል በፍቅር እጋብዛችኋለሁ። አድራሻችን ሐዋሳ አሮጌ መናሪያ ወደ ካምፓስ መሄጃው ፖሊስ ጣቢያ ጎን ላይ እንገኛለን። ተጋብዛቸዋል። ሻሉና ብዛላችሁ። ነ ወንድማችሁ ዘማሪ መድነኝ። ዛሬ ታላቅ የምስራች ከፊታችሁ ቀርብ ያለው ከፊታችን ባለው በግንቦት 17 ዕለተ ይሁድ ከ10 ሰዓት ጀምሮ ድንቅ የሆነ የአምልኮ ድግስ በሐዋሳ ባለው አጥቢያ ሲጂስ ቤተክርስቲያን ተዘጋጅቶላችኋል። በዚህ ድግስ ላይ ተጋባዥ አገልጋዮች አሉ፣ ዘማሪያን አሉ፣ እኔም አለው። የእግዚአብሔር ሰው የቤተክርስቲያኒቱ ባለራይ ነቢ አዲሱ አለ። እግዚአብሔርን አብረን ከፍ እናደርጋለን። በዚህ ፕሮግራም ላይ ሐዋሳና አካባቢው ያላችሁ ቅዱሳን በሙሉ ተጋብዛቸዋል። መቅረት አይቻልም። አድራሻችን ከአሮገ መናሪያ ሐዋሳ ወደ ካምፓስ በሚወስደው ኮብልስቶን መቶ ሜትር ገባ ብለው ያገኙናል። በዚህ ቀን ላይ አይቀርም። ሰላም ሰላም ማለት የሚያመጣው የጌታ ቤተሰቦች ሰላም ያጸጋልና፣ እኔ ዘማሪ ባልነፍሱ እባላለሁ። ዛሬ አንድ የምስራች እርሱም እኔ የአምልኮ ድግስ ነውና ግንቦት 17 ወደለት መጣችሁ እንድትጋብዙ ግን ጥሪዬ አደርጋለሁ። በእለቱ ተጋባዥ አገልጋዮች ብዙ። አድራሻችን ሐዋሳ ሻሎም ሻሎም ቅዱሳን፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። የዜማ ምሽት፣ የቅኔ ምሽት በሲጂኤስ ቤተክርስቲያን ግንቦት አስራ ሰባት ተዘጋጅቷል። እግዚአብሔርን በቅኔ በመሀል በዜማ ከፍ ከፍ እናደርገዋለን። የእግዚአብሔር ቃል እንደሚናገረው በመኃልየ መኃልይ ዘሰሎሞን መጽሐፍ ላይ የዜማ ጊዜ ደረሰ የምስጋና ቃል በቁ ቃል ተሰማ እንደሚል እግዚአብሔርን ከፍ የምንገናኝበት ጊዜ አለ። በሲጂኤስ ቤተክርስቲያን ከአስር ሰዓት ጀምሮ ግንቦት 17 እንገናኝ። እግዚአብሔርን በቅኔ በምስጋና እናከብረዋለን። የቆርዬ ቃል በምድር ላይ ሁሉ ይሰማል። የዛን ቀን ኢየሱስ ብቻ ከብሮ ገኖ ይታያል። እንዳትረሱ ሲጂኤስ ግንቦት ሰላም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እኔ ዘማሪ ታምሳል ነኝ። ዛሬ ጅላችሁ የቀረብኩት አንድ መልካም ዜና አለኝ። ከፊታችን ግንቦት 17 ዕለተ እሁድ በቤተ ክርስቲያናችን ቅኔ ለእግዚአብሔር በተሰኘ የመዝሙር ኮንሰርት ስላዘጋጀን መታችሁ በእለቱ የጌታን ጸጋና በረከት እንድትካፈሉ በአክብሮት እንጋብዛችኋለን። የተጋበዙ ዘማሪያን፣ የእግዚአብሔርን ቃል የሚያካፍሉ አገልጋዮች ተጋብዘዋል። አይቀርም ሻሎ